ሰላም በዚህ ቪዲዮ ኦልድ የተባለው ናሪ ፊልም አቀርብላችኋለሁ። ፊልሙን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ጋይ ካፓ የተባለ ሰው ከባለቤቱ ፕሪስካና ከልጆቻቸው ማዶክስና ትሬንት ጋር ለእረፍት ወደ አንድ ሞቃታማ የመዝናኛ ስፍራ በመኪና ሲሄዱ እያሳየን ታሪኩ ይጀምራል። ቤተሰቡ የመዝናኛ ስፍራው ሲደርስም ሰራተኞቹ በደስታ ይቀበሏቸዋል። የሆቴሉ እንግዳ ተቀባይ ማድሪድም የእንኳን ደህና መጣችሁ ኮክቴሎችን ሰታቸው ልጆቹን ለልጆች ወደ ተዘጋጀው ጠረጴዛ ትወስዳቸዋለች። ጣፋጭ መጠጦች ያሉበት ቦታ ላይም ልጆቹ የሪዞርቱ የሥራ አስኪያጅ የወንድም ልጅ የሆነውን ኢድሊብን ይገናኙታል። በኋላ ቤተሰቡ ወደ ባህር ዳርቻም ያቀናል። ትሬንትና ኢድሊብን በመዞር ራሳቸው ለሌሎች እንግዶች ያስተዋውቃሉ። የእውነት መናገር ጨዋታ እየተጫወቱ ሳለ ኢድሊብ ጓደኞች እንደሌሉትም ይናገራል። ትሬንት ግን ጓደኛሞች እንደሆኑና ሪዞርቱን ከለቀቀ በኋላም እንኳን ግንኙነታቸውን እንደማያቋርጡ አጥብቆ ይናገራል። በዚያ ምሽት ጋይና ፕሪስካ ስለ ግንኙነታቸውም ይነጋገራሉ። ባልና ሚስቱ ከመፋታታቸው በፊትም የመጨረሻ የቤተሰባቸው የረፍት ጊዜ እንዲሆን እንዳቀዱም ያሳየናል። ጋይም ፕሪስካ በቅርቡ የተገኘባትን የጤና እክል ግምት ውስጥ በማስገባት የፍቺውን ሐሳብ እንደምትቀይርም ተስፋ እያደረገ ነው። ሆኖም ፕሪስካ የጤና እክሏ ከሚፈርሰው ጋብቻቸው ጋር ምንም እንደማይገናኝ አጥብቃ ትናገራለች። ልጆቹ ከሌላ ክፍል ሆነው ወላጆቻቸው ሲከራከሩ ይሰማሉ። ማዶክስ እሱን ላለማስከፋትም ትሬንት እንዲጫወት ሐሳብ ታቀርባለች። ትሬንት ከኢድሊብ ጋር የተላከውን ደብዳቤ ከፍቶ ኮዱን ፈቶ ኢድሊብ ላይ አይስክሬም የመመገብ ውድድር እንደተገዳደረውም ይረዳል። ጎሲ ቀድ አዲስ ሴት ጓደኛዋን ለማማለል ወደ ውሃ ከመግባቷ በፊት በድብቅ ባህር ዳርቻ ላይ ልብሷን እያወለቀች እናያታለን። ጠዋት ላይ የሪዞርቱ ስራ አስኪያጅም ለካፓ ቤተሰብ የግል ባህር ዳርቻ ቦታ ሊወስዳቸው ሀሳብ ያቀርባል። ካነጋገራቸው በኋላም ኢድሊብን ሲያየው ስራ አስኪያጁ ጎትቶም ይወስደዋል። ሌላ እንግዳ የሆነችው ፓትሪሺያ ወድቃ ስትንቀጠቀጥም እናያታለን። ባለቤቷ ጃሪን እና ሌላ እንግዳ የሆነ ቻርልስ የተባለ የቀዶ ጥገና ሐኪምም ይንከባከቧታል። በመጨረሻም ፓትሪሺያ ታገግምና ና ማሪ እሷን ለማረጋጋት መጠጥ ስትሰጣት እናያታለን። በኋላ የጋይ ቤተሰብም ወደ ገለልተኛ አካባቢ ለመሄድም በቫኑ ውስጥ ሆነውም ይጠብቃሉ። እዚያ ያሉ ትሬንት ድሊ በከረጢቱ ውስጥ ሌላ ማስታወሻ እንደተወለትም ያስተውላል። ከእነሱ ጋር ቻርለስና እናቱ አግነስ፣ ባለቤቱ ክርስቲያልና ሴት ልጃቸው ካራም አብረው ይቀላቀላሉ አሽከርካሪውም ወደ ግል ቦታው ወስዷቸው ለጉዟቸው የሚያስፈልጋቸውን የሽርሽር ዕቃዎች ይሰጣቸዋል። አሽከርካሪው ወደ ባህር ዳርቻው እንዴት መድረስ እንዳለባቸው ይነግራቸውና ምሽት አምስት ሰዓት ላይ እንደሚወስዳቸውም ይነግራቸዋል። እንግዶቹ ወደ ገደል የሚወስዳቸውን ተፈጥሯዊ ጥበቃ ቦታም በእግራቸውን መጓዝ ይጀምራሉ። በመጨረሻም የግል ባህር ዳርቻው ጋርም ይደርሳሉ። የባህር ዳርቻው ጋርም ጃንጥላቸውን ሲተክሉ ቻርልስ በአቅራቢያው ሌላ ሰው ስላየ ወደ ሌላ ቦታም ይተክላል። ሚስቱ ክርስቲያንን በኋላ ልብሷ ስትሆን ቻርለስ ሰውየው ባለቤቱን ሲያይምቾ ስላልተሰማውም ወደ ሰውየውም እየተመለከተ እናየዋለን። ልጆቹ በባህር ዳርቻው ሲዝናኑ ፕሪስካ በባህር ዳር መጽሐፍም ታነባለች። ማዶክስ ሌላውን እንግዳ ተመልክታ ሚድ ሳይዝድ ሴዳን በመባል የሚታወቀው ትክክለኛ ስሙ ብሬንዳን የሆነው ራፐር እንደሆነ ትገነዘባለች። ማዶክስ ራፐሩን በማየቷም ትደስታለች። ነገር ግን ጋይ ምናልባት በእረፍት ላይ ስለሆነ እሷ ብቻውን እንድትተውም ይነግራታል። በኋላ ካራ ከካፓ ልጆች ጋርም ትቀራረባለች። ከሰዓት በኋላ ልጆቹ ባህር ዳርቻውን ይቃኛሉ እና ከሆቴሉ የተጣሉ እቃዎችንም በአሸዋ ውስጥ ያገኛሉ። የድብብቆች ጨዋታ እየተጫወቱ እያለ ትሬንት በውሃ ውስጥ ካለ ድንጋይ በስተጀርባ ተደብቆ ሳለ አንድ አካል በድንገት ወደ እሱ ይንሳፈፋል። ቻርለስ እና ጋይም ሰውነቱን ሲያወጡ፣ ፕሪስካ ልጆቹን ከአካባቢው ታርቃለች። ብሬንዳን አፍንጫው እየደማ ወደ እነሱ ቀርቦ የሞተችው ሴት ጓደኛው እንደሆነችም ይገነዘባል። አግነስም በሁኔታው ጥሩ ስሜት እየተሰማት እንዳልሆነ በመናገር ታማርራለች። ትሬንትም የዋና ልብሱ ምቾት እንደሌለውም ያማርራል። ስለዚህ ፕሪስካ እንዲፈታውም ተመክረዋለች። ሆኖም ግን ልጇን ስታየው ለአፍት አፈዛ እናያታለን። ቻርለስ ሪዞርቱን ለማግኘት ይሞክራል፣ ግን በባህር ዳርቻው ላይ ምንም ስልክ አይሰራም ነበር። በድንገት ፓትሪሻና ጃሪንም ወደ ቦታው ይመጣሉ። ስለዚህ ጋ የሪዞርቱን ሾፌር ለማግኘትም አጥብቆ ይናገራል። ሆኖም ጃሪን አሽከርካሪው ቀድመውንም እንደሄደ ይነግራቸዋል። በባህር ዳርቻው ላይ አካሉን እንዳገኙም ያብራራሉ እና ቻርልስ ብሬንዳንን ሴቲቱን በመግደል ይከሰዋል። አፍንጫው እየደማ ያለውም ሴትዮዋ ራሷን ለመከላከል ስትሞክር መጥታው ስለሆነ ነው ብሎ ያስባል። ክርክሩም ክርስቲያን ቻርለስ እናቱን እንዲረዳ ስትጠራው ይቋረጣል። ጃሪን ሌላ ቦታ ኔትወርክ ሊሰራ እንደሚችል ተስፋ በማድረግም ወደ ገደሉ ተመልሶ ይሄዳል። ነገር ግን ወደ ውስጥ እንደገባ በድንገት ራሱን ከባድ ሕመም ይሰማዋል። ከጥቂት ደቂቃዎች በኋላ ጃሪን በባህር ዳርቻውም ይነቃል። ፓትሪሺያ ከገደሉ እየተንገዳገደ እንደወጣና በህመም ላይ ያለ ይመስል እንደነበር ከዚያም ራሱ እንደሳተ ትገልጻለች። ቻርለስ በእናቱ ላይ ያየው ነገር አስደንቆታል። እናቱም ደና እንደሆነችና ቻርለስ ሌሎቹን እንዲረዳቸው ትኩረት መስጠት እንዳለበት አጥብቃ ትናገራለች። ፕሪስካም ወደ ቻርለስ ቀርባ ስለ ትሬንት እንዲረዳት ትጠይቀዋለች። ነገር ግን ቻርለስ ትሬንት ከሩቅ ከካራ ጋር እየተጫወተ ስለሆነ ምንም ችግር እንደሌለበት አጥብቆ ይናገራል። በመጨረሻም ቻርለስ እና ፕሪስካ ወደ ልጆቹ ይሄዳሉ። ነገር ግን ክሪስታል ባሏን መልሳ ትጠራዋለች፣ ምክንያቱም አንገስ መተንፈስ አቁማ ነበር። ቻርለስ እናቱን ለማስታመምም ይሞክራል። ነገር ግን ሙከራው ከንቱ ይሆንበታል። እናቱ በድንጋጤም ልቧ ቆሞ እንደሆነ በማሰብም በሞቷ እያዘነ እናየዋለን። ፓትሪሺያና ጃሪንም ልጆቹን ለማዘናጋት ራሳቸውን ለትሬንትና ለማዶክስም ያስተዋውቃሉ። ጃሪን ትሬንት 11 ዓመት ልጅ እንደሆነ ይገምታል። ነገር ግን ልጁ ገና ስድስት ዓመቱ እንደሆነ ይናገራል። ማዶክስም ወንድሟ እውነት እየተናገረ እንደሆነ ትናገራለች። ነገር ግን ጃሪን ልጆቹ እየቀለዱ ነው ብሎ ያስባል። ፕሪስካ ልጆቿን እየፈለገችም ትመጣለች። ነገር ግን በድንገት እንዳደጉ ስታይም ትደነግጣለች። በድንገት ቻርልስ ብሬንዳን ወደ ገደሉ ሲሮጥ ይመለከታል። እሱም ይከተለዋል። ነገር ግን ወደ ውስጥ እንደገቡ ሁለቱ ወንዶችም ከባድ ይሰማቸዋል። ብዙም ሳይቆዩ ሁለቱም በባህር ዳርቻው ይነሳሉ። ፕሪስካ ልጆቹን ወደ ሆስፒታል መውሰድ እንዳለባቸው አጥብቃ ትናገራለች። ስለዚህ ከባህር ዳርቻው ለመውጣትም ሌላ መንገድም ለመፈለግ ያቅዳሉ። አዋቂዎቹ እንደገና በገደሉ ውስጥም ለማለፍ እየሞከሩ ነበር። ነገር ግን ሁሉም ራሳቸውን ስቶ ይመለሳሉ። ፕሪስካ በልጆቹ ላይም ካራን ጨምሮ የሆነ ነገር እየተከሰተ እንደሆነ ትናገራለች። ቻርለስ ልጆቹን እንዲመረምርም ማጥብቃ እየፈለገች ነው። ነገር ግን ይልቁንም ቻርለስ ብሬንዳንም በጉንጩ ላይም በቢላዋ ሲቆርጡ ይመለከታሉ። ቻርለስ ሰውየው ሊጎዳው እንደሆነ አስቦ እንደሆነ ተናግሮ ከዚያም በግዴለሽነት ይቅርታ ይጠይቃል። ጃሪን ብሬንዳንንም ይመለከቷል። ነገር ግን ቁስሉ ቀድሞውንም ድኖ ነበር። ተደናግጦ እያለ ብሬንዳን በመጨረሻ በህመም ምክንያትም እረፍት ለመውሰድ ወደዚህ እንዴት እንደመጣ ይተርካል። ስለ ጤና እክላቸው ከተነጋገሩ በኋላ የሞተችውን ሴት በመዝናኛው ስፍራ እንዳገኘ እሷን በማለዳ ወደ ውቅያኖሱ እንደገባችና እናም በህይወት ያያት ለመጨረሻ ጊዜ ያኔ እንደነበርም ይነግራቸዋል። በኋላ ቻርለስ ሁሉም ልጆች በድንገት እንዳደጉ ያረጋግጣል። የአግነስ ውሻን በድንገት ይሞታል። አዋቂዎቹ ከባህር ዳርቻው ለመውጣትም ሌላ መንገድ ሲሞክሩ ራፐሩ ለማዶክስ እውነተኛ ስሙ ብሬንዳን እንደሆነና በቅርቡ ለየት ባለ የደም ህመም እየተሰቃየ እንደሆነ ይነግራታል። የስነ ልቦና ባለሙያ የሆነችው ፓትሪሺያ ሁሉም እዚያ የደረሱበትን ምክንያት ለማወቅ ተሰበሰባቸዋለች። በዚያም ጊዜ ጋይ ፕሪስካ ሆዷ ላይ እጢ እንዳለባት ይገልጻል። ይህም ልጆቻቸውን ያስደነግጣል። ነርስ የሆነው ጃሪን እጢዋንም እየፈተሸ ነበር፣ ነገር ግን ፕሪስካ በድንገት ራሷን ትስታለች። ቻርለስ እጢዋን ሲነካም እያደገ እንደሆነ ይረዳል። ቻርለስ አሁን እጢውን እንዲያወጡትም ሀሳብ ያቀርባል። ነገር ግን ጋይ በዚህ አልተስማማም ነበር። እጢው እድገቱ ከቀጠለም ፕሪስካን ሊገላት እንደሚችል ሲነግሩትም በመጨረሻ ይስማማል። ከመቁረጡ በፊትም ቻርለስ በድንገት ስለ አንድ ፊልም ማውራት ይጀምራል። ክሪስታል እንዲያተኩርም ትነግረዋለች። እሱም እጢውን ለማውጣትም የፕሪስካን ቆዳ ይቆርጣል። ነገር ግን ቁስሉ ወዲያውኑ ሲዘጋ ይመለከታሉ። ጃሪን እንደገና እንዲሞክሩ ሀሳብ ያቀርብና እንዳይዘጋም ቆዳውን ይይዙታል። ቻርለስ እንግዳ ነገር ማድረጉንም ይቀጥላል። ስለዚህ ጃሪንም ቀዶ ጥገናውን ይመራል። ብዙም ሳይቆይ ጥዩን ያወጡትና የፕሪስካ አካልም ወዲያውን ይፈወሳል። ከጥቂት ጊዜ በኋላ ፕሪስካ መልሳ ትነቃለች። ይህ ሁሉንም ሰውም እያስደሰተ እናያለን። ይህ በእንዲህ እንዳለ ብሬንዳን የሴቲቱን አካልም ይፈትሻል እና ከሞተች ረዥም ጊዜ የሆናት ይመስልም ሰውነቷ መበስበሱን ሲያይም ይደነግጣል። በዚህ ምክንያት በዚህ ባህር ዳርቻ ላይ ጊዜ የተለየ እንደሆነ ይደመድማሉ። ፕሪስካ በባህር ዳርቻው ላይ ግማሽ ሰዓት ያህልም ሲያሳልፉ ቢያንስ አንድ ዓመት ያህል እንደሚያሳድጋቸውም ታሰለዋለች። ጃሪ ልጆች ሁልጊዜ የሚርባቸው ሰውነታቸው አሁንም እያደገ ስለሆነ እንደሆነ ይጨምራል። በባህር ዳርቻው ዙሪያ ያሉት አለቶችም የሴሎቻቸውን ሂደት እያፋጠኑ እንደሆነ ይገምታል። ስለዚህ ሰውነታቸው ወደ መደበኛው ሁኔታ መመለስ ስለማይችልም ወደ ውስጥ ሲገቡ ራሳቸውንም ይስታሉ። ሰውነታቸውም ወደ አማካይ የሴል ፍጥነት እንዲመለስ ለማስቻል በገደሉ ውስጥ ቀስ ብለው እንዲሄዱ ይጠቁማል። ይህን እየተወያዩ እያለ ትሬንትና ካራ በድንኳኑ ውስጥ የተወሰነ ጊዜ ያሳልፋሉ። የተለየ ስሜት እንደሚሰማቸውም ይነጋገራሉ። ድንኳኑንም ለቀው ሲወጡ እንደ ወጣት አዋቂዎችም አድገዋል። ለአዋቂዎቹ አስደንጋጭ በሆነ ሁኔታ ካራ በድንገት አድግዛ ነበር። ማዶክስ ስታረጋጋቸው ጃሪን ካራ በቅርቡ እንደምትወልድም ጊዜውን አስድቶ ይደርስበታል። በዚህ ጊዜም ቻርልስ ስለ ፊልሞች ማውራቱን ይቀጥላል። ጃሪን ካራ ሆዷ እያደገ ስለሆነም በብርድ ልብስ ላይ እንድተኛም ያደርጋታል። ከደቂቃዎች በኋላ ካራ ህፃኑ ሊወጣ እንደሆነ በመፍራት ትደነግጣለች። ቻርልስ በሀሳቡ ሲዋጥም ክሪስታል ደንግጣ እርዳታ ለማግኘት ተስፋ በማድረግም ወደ ገደሉ ስትሮጥም እናያታለን። አሁንም ወደ ገደሉ እንደገባች ራሷን ትስታለች። ስትነቃም ህፃኑ ተወልዶ ነበር። የህፃኑን ለቅሶ ሲሰሙ ሁሉም ሰው ይረጋጋሉ። ሆኖም ለቅሶ ወዲያውኑም ይቆማል። ህፃኑ ምንም ስላልበላም ከጥቂት ሰከንዶች በኋላም ይሞታል። ትሬንታውን በሁኔታው ግራ ተጋብቷል። ካራ ደግሞ በመደንገጥም ታለቅሳለች። ክሪስታል ባሏ እንዲያመልጡ እንዲረዳቸውም ትለምነዋለች። ነገር ግን ቻርልስ ግዴለች መሆኑን ይቀጥላል። በድንገት ቢላውን አውጥቶ ጃሪንን ሰፈሩን ለቆ እንዲወጣ በመናገር ያስፈራረዋል። ከዚያም ወደ ክሪስቲያል ዞሮ ሜካፕ እንድታደርግም ይነግራታል። ደንግጣ ክሪስታልም ትሸሸዋለች። ማዶክስ ክሪስታልም ብቻዋን ስታለቅስም ታገኛታለች። ክሪስቲያል አንዴ ጁሴፔ ከሚባል ሰው ፍቅር እንደያዛት ግን እሱ ቆንጆም ሆነ ሀብታም ስላልነበረ እሷም ትታው ነበር። ወደ ባህር ዳርቻው ከደረሱ በኋላ ግን ስለ ጁሴፔ ስታስብ እንደነበረችም ታምናለች። ንግግራቸውን በፓትሪሺያ ጩኸት ይቋረጣል። ቻርልስ ብሬንዳንን ደጋግሞ የወጋውና ከዚያም በግድ የለሽነት ሲሄድ ይታያል። ጃሪንና ጋይ ተጨማሪ ክስተቶችን ለማስወገድ ቢላውን ከቻርለስ ቀስ ብለው ይወስዳሉ። ጃሪንም እርዳታ ለማግኘት ወደ ውቅያኖሱ ለመዋኘት ይወስናል። ከመሄዱ በፊትም ፓትሪሺያን ስሞ ይሰናበታታል። እሱን ሲጠብቁ ጋይ ሁሉም የቡድኑ አባል የታመመ ሰው እንዳላቸው ይገነዘባል። ፕሪስካ በፋርማሲ ውስጥ እያለች ቦታውን እንዳገኘች ትተርካለች። ሪዞርቱ የአየር ጉዞን ጨምሮ ሁሉንም ፍላጎቶቻቸውንም ስለሚያሟላ ሪዞርቱ ያለምንም ምልክት እንዲጠፉ ሊያደርጋቸው ይችላልን ብሎ ይፈራሉ። በኋላ ማዶክስ እናቷን ቷን ስለ ፍቹ ትጋፈጣታለች። ፕሪስካ በህመሟ ምክንያት አብረዋት እንዳይሰቃዩ ልተዋቸው እንደፈለገች ትናገራለች። ነገር ግን ማዶክስ ሌላ ሰው ወዳ እንደሆን ታስባለች ፕሪስካ ይህንን ስታምንም የልጇ ልብም ይሰበራል። ፕሪስካም አሁን የተለየ ስሜት እንደሚሰማት በመናገርም ማዶክስን ታረጋጋታለች። ነገር ግን ማዶክስ ስሜቷን ለማስተካከልም ጊዜ እንደሚያስፈልጋት እየተናገረች እናያታለን። ማዶክስ ስሜቷን ለማረጋጋት ወደ ውቅያኖሱ ገብታ እያለ ማዕበሉ በጀርባዋ በኩልም የጃሪንን አካል ይዞም ይመጣል። ጋይና ትሬንት ጃሪንን ወደ ባህር ዳርቻው ይወስዱታል። ግን በጣም ዘግይቶ ነበር። ፓትሪሺያ ለባሏ እያለቀሰችም ትታያለች። ወደ ውቅያኖሱ መዋኘትም ራሳቸውን እንዲስቱ እንደሚያደርጋቸው ይገምታሉ። ትሬንትና ካራም ሕይወትን ሳይለማመዱ በባህር ዳርቻው እንሞታለን በሚለው ሀሳብ ተረብሸው ከቡድኑም እርቀው እናያቸዋለን። እሷ እንድትረሳው ለመርዳትም ትሬንት የህፃናቸውን አካል ከካራ ወስዶ በአሸዋ ውስጥም ይቀብረዋል። ይህንን እያደረገ እያለ ካራ ድንጋዮቹ ላይም መውጣት ትጀምራለች። ትሬንትም ሊያስቆማት ይሞክራል። ነገር ግን ወላጆቹ በፍጥነት ያቆሙታል። ሁሉም እንድትመለስ ቢነግሯትም ካራ ከባህር ዳርቻው ለማምለጥ መሞከር እንዳለባት አጥብቃ ትናገራለች። ብዙም ሳይቆይ ካራም ወደ ጫፉ ትጠጋና ነገር ግን በመሃል ትቆማለች። ትሬንት ራሷን እንደሳተች በመገመት ይጮኋል ካራ ከዚያም ከገደሉ እየወደቀች እናያታለን እና ትሬንት አካሏን ሲያይ ይሰበራል። ለማምለጥ በመፈለግ ፓትሪሻያ ስቶይን ከውሃ በላይ እንድትቆይ ተስፋ በማድረግም ጥቂት የመዋኛ ገንዳ ኑድሎችን ታስራለች። ሆኖም ተወድቅና እስክትሞት ድረስ ደጋግማ አረፋ ስትደፍቅ እናያታለን። የፓትሪሻያን አካልም ሲመለከት የጋይ እይታ ይደበዝዛል። እያረጀ ስለመጣም አይኖቹ ማየት እያቃታቸው ነበር። ይህ በእንዲህ እንዳለ ክሪስታል ካራ እንደሞተች ሳታውቅ ሴት ልጇን ትፈልጋታለች። ክሪስታል በካልሲየም እጥረት ምክንያትም ጀርባዋ እንደጎበጠ ትመለከታለች። ምሽት ላይም ጋይ በመጨረሻ ፕሪስካን የፍቅረኛዋን የጽሁፍ መልእክቶች እንዳየ ይነግራታል። እሷ በመማገጡ አልተበሳጨባትም፣ ነገር ግን ከእሱ ጋር ለመማገጥ በመረጠችው ሰው ይወቅሳታል። ሆኖም ፕሪስካ አሁን ከእሱና ከቤተሰቧ ጋር መቆየት እንደምትፈልግ ታረጋግጥለታለች። በባህር ዳርቻው ላይ የተጣሉ እቃዎችን እየፈለገች ሳለ ማዶክስ ስለ ባህር ዳርቻው ንድፈ ሀሳቦች የተሞላ ማስታወሻ ደብተር ታገኛለች። ጸሐፊው በባህር ዳርቻው ላይ ያለው ማግኔቲክ ኃይልና በድንጋዮቹ ውስጥ ያሉት ልዩ ማዕድናት የሴሎችን ፈጣን እርጅና እንደሚያስከትሉም ይገምታል። ይህንን ሲሰማ ትሬንት ማግኔቲዝም እንዳይነካቸው የኤክስሬ መከላከያ የመሰለ የብረት መከላከያ መፍጠር ከቻሉ ማምለጥ እንደሚችሉም ይገምታል። በአቅራቢያው ያሉትን መልክዓ ምድሮች ተመልክቶ ከሩቅ የሚያብረቀርቅ ነገርም ያያል። ካሜራ እየቀረጻቸው እንደሆነም ይገምታል። በሌሊትም ጋይ ከጨለማው የሆነ ነገር ይሰማል። ነገር ግን ጆሮዋ ቀስ በቀስ እየደነቀሩ ያለችው ፕሪስካ አላስተዋለችም። ቻርለስ መጥቶም ብሬንዳንን እንደገደለ ለፖሊስ እንዳይናገር ጋይ እንደ ጋግሞ መውጋትም ይጀምራል። ጋይ እይታው ስለደከመ መልስ መስጠትም አልቻለም። ፕሪስካ አባሏን ለመጠበቅም ትሞክራለች። ነገር ግን ልጆቹን እንድጠብቅ አዟትም ይገፋታል። ፕሪስካ ልጆቹን አግኝታ እንዲደበቁ ትነግራቸዋለች። ማዶክስና ትሬንት በዋሻ ውስጥ ተደብቀው ክሪስታል በሁኔቷ እያለቀሰችም ያገኟታል። ድንጋዮችን እየወረወረችባቸው ይመለከቷትም አጥብቃ ትናገራለች። ካራ እንደ ሞተች ካረጋገጠች በኋላ ታለክስና ከዚያ ትሬንት ላይ ለመወርወርም ከባድ ድንጋይ ታነሳለች። ሆኖም አጥንቶቿ መሰባበር ይጀምራሉ እና በፍጥነት ሙሉ አጥንቶቿ ተሰባብረውም ይታያል። ክሪስታል ሰውነቷ ከቁጥጥር ውጭ ሆኖ በመጨረሻም ልብ ምቷም ይቆማል። ውጪ ፕሪስካ ቢላዋ አግኝታ ቻርለስን ትወገዋለች። ቁስሉም በፍጥነት ይድናል። ነገር ግን የፕሪስካ ቢላዋ ዝጎ ስለነበር ደሙም በፍጥነት እየመረዘውም ይታያል። መርዙ በሰውነቱ ውስጥ ይሰራጭና ቻርለስ ሲሞትም እናየዋለን። ትሬንትና ማዶክስ በህይወት የቀሩት ብቸኞቹ በመሆንም ወላጆቻቸውን ይቀላቀላሉ። ከጥቂት ሰዓታት በኋላ ፕሪስካና ጋይ አረጋውያን ሆነውም ይታያሉ። ስለዚህ ትሬንትና ማዶክስ ምቾት እንዲሰማቸውም የተቻላቸውን ያህል ያደርጉላቸዋል። ብዙም ሳይቆይ ጋይሱና ሚስቱ ስለምን ሲጣሉ እንደነበር ስለረሳው ከእንግዲህ ግድ የለውም። ባልና ሚስቱን በጥቂት ደቂቃዎች ልዩነት ከመሞታቸው በፊትም ይታረቃሉ። ጠዋት ላይ ትሬንትና ማዶክስ ይበልጥ አድገዋል። ለመልቀቅም መሞከር እንዳለባቸው ይወስናሉ። ነገር ግን ወንድምና እህትየው ይህን ከማድረጋቸው በፊት የአሸዋ ግንብ ለመስራት ይወስናሉ። የአሸዋ ግንቡን እየገነባ ሳለ ትሬንት ኢድሊብ የሰጠውን የተደበቀ መልእክት ያስታውሳል። እና ማዶክስ እንዲፈታውም ታበረታታዋለች። ትሬንት መልእክቱን ሲፈታውም የኤድሊ ባጎት ኮራሉን እንደማይወደውም ያነባል። ፍንጭ እንደሆነ በማሰብም ትሬንት ኮራሉ ሊጠብቃቸው ይችል እንደሆነ ያስባል። ወንድምና አትዬ ወደ ውቅያኖስ ሲዋኛሉ እና ግድግዳዎቹ ላይ ኮራል ያለው ዋሻም ያገኛሉ። ወደ ውስጥም እየዋኙ ነበር፣ ነገር ግን የማዶክስ ሸሚዝ መሀል ላይ ይያዛል። ትሬንት እህቱን ለማዳን እየሞከረ ቢሆንም ነገር ግን ለማስለቀቅ ይቸገራል። ይህ በእንዲህ እንዳለ የሪዞርቱ ሹፌር ውቅያኖሱን በካሜራ እየተመለከተ እናየዋለን። ወንድምና እትየው ከውሃው ሲወጡ ስላላያቸውም ሰምጠዋል ብሎ በስልክም ሪፖርት ያደርጋል። የሙከራ 73 ተሳታፊዎች ሁሉም እንደሞቱም ይደመድማል። በኋላም አሽከርካሪው ዋረን ዋረን ወደሚባል የመድኃኒት ኩባንያ የምርምር ተቋም ይሄዳል። ሳይንቲስት የሆነው ሲድኒ የአብዛኞቹ የቀድሞ እንግዶች ንብረቶች እንደተደመሰሱ ለሪዞርቱ ስራ አስኪያጅ ሪፖርትም ያደርጋል። የመዝናኛ ስፍራውን እንደጎበኙ ምንም ምልክትም አልተዉም። ስራ አስኪያጁ ለሙከራ 73 ለሞቱት እንግዶችም ለአፍታይ ዝምታ ጸሎትም ያደርጋል። ከዚያም በባህር ዳርቻው ግኝት ምክንያትም በሚሊዮኖች የሚቆጠሩ ሰዎችን ያዳኑ መድኃኒቶችን ማምረታቸውን ለሰራተኞቹም ያረጋግጥላቸዋል። ሲድኒ ከዚያም ለፓትሪሺያ በኮክቴሉ ውስጥ ለሚያንቀጠቅጥ በሽታዋ መድኃኒት እንደሰጧትም ያስታውቃል። መድኃኒቱ በባህር ዳርቻው ላይ በነበራ ጊዜ መንቀጥቀጧም ውጤታማ በሆነ መንገድም ከልክሎት ነበር። ይህም በኖርማሉ ዓለም 16 ዓመታትም ይሆናል ማለት ነው። በዚህ ምክንያትም አሁን መድኃኒቱን ለስርጭት በፍጥነት ማቅረብ ይችላሉ። ኩባንያው የባህር ዳርቻውን ተጽዕኖ በመጠቀም ለዓመታት የሚቆዩ ክሊኒካዊ ሙከራዎችን በሰዓታት ውስጥም እንደሚያከናውን እንረዳለን። ወደ ሪዞርቱ ተመልሶ ስራ አስኪያጁ ሂድሊብ ጓደኛውን ሲጠብቅም ያገኘዋል። ትሬንትና ማዶክስ ቀድሞውንም ወደ ቤት እንደሄዱ አጥብቆም ይነግረዋል። ስለዚህ በመዝናኛ ስፍራ ውስጥ ካሉ ሌሎች ልጆች ጋር እንዲገናኝም ይመክረዋል። ይህ በእንዲህ እንዳለ አንድ ሰው በመዝናኛው ስፍራ እረፍት ላይ ወደ ነበረ የፖሊስ መኮንን ይቀርባል። ሰውየው ማስታወሻ ደብተር ለፖሊስ መኮንኑ ይሰጠዋል። የሪዞርቱ ስራ አስኪያጅ ደግሞ እንደ አዲስ የሙከራ ይጦች ሊጠቀሙባቸው ያሰቧቸውን አዲስ እንግዶችንም እየተቀበለ እናያለን። ማድሪድ እንኳን ደህና መጣችሁ ኮክቴሎችንም ትሰጣቸዋለች። ነገር ግን አንድ ሰው መጠጦቹን ከእጇ ላይ የሚጥላቸዋል። የሚገርመው ትሬንትና ማዶክስ ወደ ሪዞርቱ ደርሰዋል። የፖሊስ መኮንኑ በማስታወሻ ደብተር ውስጥ የተዘረዘሩት ሰዎችም እንደጠፉ ያረጋግጣል። ኢድሊብንም አዋቂው ትሬንት ቀርቦት የሰጠውን የተደበቀ መልእክት ሲያሳየው ጓደኛው መሆኑንም ያረጋግጣል። ቀደም ብሎ ትሬንትና ማዶክስም ከባህር ዳርቻው ከመዋኘታቸው በፊት ለአፍታ አየር ለመተንፈስ ከወጡ በኋላ ማምለጥ ችለው ነበር። በዚህም አሽከርካሪው ሲያጣራ ከአይኖቹ ተደብቀው ነበር። በፖሊስ መኮንኑ እርዳታም የመድኃኒት ኩባንያው ሚስጥር ታውቆ ሁሉም በቁጥጥር ስር ውለው ኩባንያውም ይዘጋል። ወንድምና እህትየውም ወደ አክስታቸው ተልከው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ